ሀይ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ምን ይታያችኋል? አይ ምን ይታያችኋል? እዚህ ጋር እንግዲህ በጣም ብዙ እህቶቼ ቤትዬ ዶሮ አበላለች ታሳየን፣ ዶሮ አበላለች ታሳየን እያላችሁ ሰው እንደ ቤቱ ነው። ሰው እንደ ቤቱ እንደ ጎረቤት አይሆንም ይባላል። እኔ ያለኝን አቅም ያለኝን ሙያ አሳያችኋለሁ። ይኸው አንገቱን ቆርጬ ስንት እንኳን እንደፈጀብኝ ብታዩ እንዳጠይቁኝ ለምን ብትሉ ዩቱብ ደም አይወድም፣ ክልክል ነው። ይህን እንኳን እንትን ካላለኝ አላቅም። አሁን እንዴት መበለት እንዳለብኝ ተከታተሉ። ያው ትችት አይቀርም፣ ተቹኝ ተቹኝ ችግር የለውም። አብረና ያለን ና አሁን እንደ ፍየል ቆዶው መለብለብ አለብሽ ላላችሁን እኛ ቆዳን በላም ገድርቼ ነው የምጥለው። ቆዳ ምትበሉ ከሆነ ግን ወይ በሳር ወይ በወረቀት ነገር እንትን ማለት አለባችሁ። ቻይና ግን አይጥለውም ለይ አ

የበሬ ስጋ ቤቴ ቤቴ ተከተልሽ በቃ እን በጣም ትልቅ ዶሮ ነው። ገብ ገብሪቱ አድርግ ሲባላ አያደርግም እንጂ አይቶለት ሲያደርግ ማለት ነው። በሬ ስጋ መሳሳት ያለ መሳሳት ያለ ነው ብቻ። ዶሮ መበለት ሄድ ላሳያችሁ፣ ዶሮ መበለት መቻል ሄድ ላሳያችሁ ብዬ ነው እንጂ በሰሰት ያለ ነው። ይሄ እንዳለ ይቆረጣል፣ አይበላል። በባለፈው ባለማወቅ የሆነ ሰው ነው የበለተው እና ተደርጎ ነበረ አሁን ግን

ፈረሰኛ ፈረሰኛ እንዲህ ነው በቅርጽ እንዳለ የሚሰራ መስሏችሁ እንዳለ እንዳከቱት ቅድም የገመጠቁት እግሩ ማለት ነው። ይሄ ጭን ይባላል። ይሄ እግር ይባላል። ሲታጠብ ይፈቀፈቃል። በላበት ሆንኩኝ በሬ ውይእችል ረስት ነበር መቋለሻ ማለት ነው። በነገራችን ላይ ዝርክርክ ምናምን የምትሉ ሰዎች ማለት ነው። ዶሮ ስትበልቶ ኮንፊደንስ ካላችሁ ክ እንደ እኔ እስኪ በካሜራ በሉት። ኮንፊደንስ ያላት ሴት ማለት ነው። ቀጣፊ መንድ አስር ጊዜ ብሎ ይሄ መቋለሻ ይባላል ገና እንቁላል ነው። አስራ ሁለት እንቁላል ነው የሚሆን። እኔ አስራ ስምንት እንቁላል አድርጌዋለሁ። እህ ታያል ጋይስ፣ እስኪ እንትኑን ዶሮ እንቁጠረው ስንት ነው የሚሆን? እውነት ለማወቅ ያህል ነው። እሺ፣ ለጠቅላላ እውቀት ያህል እንቁጠረው እስኪ። እስኪ አንድ ሁለት፣ እግሩ ሁለት ነው የሚባለው። እሺ፣ መቋደሹ ሶስት፣ አራት፣ አምስት፣ ስድስት

ወንዶች ይሄ አይታችኋል አይደል? ጥረጫው አረኩበት፣ በቃ ዱቄት አረኩበት። ለምን መሰላችሁ? እኔ ዶሮ ሳጥም መጀመሪያ ጥረጫ አይሆን ምናምን ትሏላችሁ። በደንብ ደግሞ ከለቀቀ በኋላ ምን ታረጉበት ያላችሁ፣ ጥረጫውና ዱቄት በኋላ ነው ሊሙን ምናምን ምናምን ይሆንበት። አሁን ጥረጫው እያችሁት ይንጠፍጠፍ ብዬ እዚህ አረግ ሆኑ። እንደዚህ ካረጋችሁ በኋላ ያችሁት፣ አሁን ወደምን እንገባለን? ወደ ምን እንገባለን? ዶሮ ዶሮ ዝም ብሎ መብላት አይደለም። አዎ፣ ዱቄት ያደረኩበት ምክንያት ለምን እንደሆነ ታውቃላችሁ? እንደዚህ እንፍቃደን ዋናው ይሄ መላላቸው ነው። እንደዚህ አይነት ቆሻሻ ይዞ እዚህ እዚህ ይሄ እንደዚህ ይወጣል። እያቸው እንደዚህ ስትልጡት በርግጥ እጅ ወዳል። ይህም ማለት ግን ተጠንቅቃችሁ። ከዛ ይህን ምን አደርገዋለሁ? እቆርጠዋለሁ እችት ይህ ገና ሊታጠብ ነው። ያችት ለኔ ይላል እዚህ ውስጥ ብቻ ነገር የዶሮ የሰባ ዶሮ ማለት ነው። አውጣላችሁ እዚህ ጋር አለች። ይህ ወጥ ያበላሽባችኋል ዶሮ ሽታ ይኖረዋል፣ ይሄ ካልወጣ ማለት ነው። ታቻው እንደገና ደግሞ የሆነ ቅባት የበዛበት ይሆናል ዝም ብሎ በነገራችን ላይ

ለምን አታብዙበት፣ ይገነትራለን። በዱቄት ካጠባችሁት አንድ ይበቃል፣ አንድ ሊሆን ይበቃል። እዚህ ጋር ይሄ የሚፋቅ ነገር የለውም ውስጡ

እንትኑ ውስጥ የለው። እሺ ጉሮሮ፣ አቶ ጉሮሮ፣ ጉሮሩማ ቆሻሾ ብዙ ነው ቆሻሻው። ሰርቶ ማቅረብ ቢሆንማ ደም እየሰራች ነበር። ከዛ ለምን ይህ ጉሮሮ ማሽን ለምን ብትሉ ያችሁት ጋ እንደዚህ ቢጫው ነገር ይወጣል ማለት ነው። ይታያቸዋል ይታያቸዋል? ሮሮ ከዛ ደግሞ የዶሮ ላባ ሰው ወይም ሳር በዚህ አስገብታችሁ ቆፍርታችሁ ታወጣላችሁ። አሁን አይደለም ታቶ ምንድን ነው የሚባለው እግር አይደለም

እዚህ ላይ ያለውን ቆሻሻ በነገራችን ላይ ዶሮ ስትሉ የበሱ ብላ የቅድም ያወጣሁት ብጫ እሉት አሁን እዚህ አደረግና ከዛ ይሄ የክንፉ ነው። አያችሁት? እየጠርዙ ጠርዙ እንደዚህ እንዳትረሱ እንደዚህ የምታረጉት ግን በብቅና በጥረጫው ካጠባችሁ በኋላ ነው። ይሄን አሁን ጥረጫው ሊሙን እናደርግና አንዴ ገሽገሽ አድርገን ከደፈን በኋላ ጥረጫው ሊሙን አድርገን እንትንድረዋለን ማለት ነው። እንዘፈዝፋለ ገባችሁ? ከዛ ችፍችፍ አድርገን ደጋግመን ደጋግመን አጥበን ሲጠራ ማሮች ዬ ደሮዬ ቢሰረቅም በጧት ተነስች አዘገጃጅች እንደዚህ አድርጊ። ሱጎው ያው እንግዲህ ትናንት ነበር የተዘጋጀው ከዚህ ላይ ይኸው፣ ቀዝቅዞ ማለት ነው። እያየውት ነበረ። ጣድኩት ሰራ ሰራ ሰራ አድርጌ ሱጎ ተሰርቶ ስለነበር አጋጣሚ ዶሮውን ውሻ ስለወሰደው ሱጎውን በልተን አደርነ። ከዛ ጧት ተነስቻ አደረስኩት ከዚህ ለእኔና ገብሬ ደግሞ እየተጎራረስን የታባቱ እንኳም ውሻው ይዞት ሄደ፣ ትልቅ ዶሮ አረድን እያልን። ይህን ይመስላል ማሮችቻው